ከማንኛውም ሰው ጋር ልትጣሉ ትችላላችሁ፣ ነገር ግን ከተጣላችሁ በኋላ የሚናገሩት ንግግር ይሄ መድሬ ረብስሚላ ያለፈውን ወይ ደግሞ ሚስጥር ብላችሁ የነገራችኋቸውን በቃ የሆነ የእናንተ ነውር እየፈለፈለ የሚያመጣ ሰው በጣም ነው የሚያስጠላኝ። ወረቢ በዛ ላይ ጓደኛ ሆናችሁ ማያውቃችሁ ሰው እንኳ ቢሆን ኦኬ፣ ግን ጓደኛ ተብሎ እንዴት ናችሁ ጋይስ አሰላሙ አሌይኩም ወረህመቱላ ወበረካቱ። ረሳሁት ለወሬ መሮጥ። እንዴት ናችሁ? ደህና ናቸው። ይህም ቪዲዮ ላይክ፣ ሼር እያደርጋችሁ አድርሱልኝ። በመጀመሪያ ደረጃ ያኔ የሰው ልጅ በሽታ ያኔ ገዝቶ አያመጣውም። አይምሮ በሽተኛ ቢሆን እግር ባይኖረው በቃ ያኔ እኛ የሰው ልጆች ማለት ሸክላ ነን። የሆነ ሰዓት ላይ የምንሰበር ማለት ነው። የሆነ ሰዓት ላይ የሆነ ነገራችንን የምናጣነን እና አንቺ አሁን ቁጭ ብለሽ እዚህ ጋ እንደምትበዩ ቁጭ ብለሽ በቃ የሆነ ምንም ነገር እንደማይነካሽ ሆነ ለመናገር ይሄ ቃላትሽ ይጸጽትሻል። ምክንያቱም የእሷም አባት ቢሆን አካል ጎደሎ የሆነው ገዝቶት ወይም ደግሞ ተከራይቶት አይደለም ገባሽ? አላህ ነው የሰጠው። የሆነ ሰዓት ላይ ምን እንደሚያጋጥምሽ አታውቂም አንች ራሱ ማለት ነው። ስለዚህ ይሄን ቃላት መናገር የለብሽም ነበር። በጣም ነው ወላ፣ እኔ በጣም ነው የደነገጥኩት። ማለት ልጅቱ ጋር ነው የተጣላሽው። ልጅቱ እንደፈለግሽ መሳደብም እንደፈለግሽ መናገርም ትችያለሽ። ግን የእሷ ነውር አምጥተሽ የእሷ ነውር አይደለም ይሄ በነገራችን ላይ ያኔ ሀላስ አባቷ። እሷ ግን አባቴ ጤነኛ ነው ምንም ነገር የደረሰበት ነገር የለም ብላለች። ይጠይብ ግን ይሄን እንደ ነውር አድርገሽ ማምጣትሽ ራሱ ምን አይነት እንደወረሽ ያኔ ምን ያህል የወረሽ እንደሆነ ነው የሚያሳየው ማለት ነው። ምክንያቱ ይሄ በሽታ ነው እንጂ እኮ ነውር አይደለም ገባሽ። ይሄ ሰውዬ ወይ የሆነ ነገር አጋጥሞት ወይ አደጋ አጋጥሞት ሊሆን ይችላል። አንቺ የልጅ እናት ነሽ። አንቺ ለራስሽ ሰው ነሽ ሰው የሆነ ሰው በሰው በሽታ አይስቅም በሰው በሽታ አይሳለቅም ገባሽ አይደለም ምክንያቱም አንቺ ለራስሽ ነገ ጧት ምን እንደሚያጋጥምሽ አታውቂም ነገ ጧት ወይ እጅሽን ወይ እግርሽን ልታጥጨት ትችያለሽ ማለት ነው ስለዚህ እንደዚህ ማለት አልነበረብሽም በጣም የሚያሳፍር ንግግር ነው የተናገርሽው ሲቀጥል ደግሞ ጓደኛሞች ሆናችሁ የሆነ ሰአት ላይ ስትጣሉ ሚስጥራችሁን እንደዚህ የምትረብስ ሚላ በጣም እንደ ጓደኛ ባያዝ ቢቀርስ ያስብላል ያኔ የእናንተ ኖሮ በቃ ያችም ታወራ ያች። እንኳን ብዙ ጊዜ የምታወራው ይቺ ናት። እንግዲህ ያው ዩቱብ የዩቱብን ባህሪ ነው እና ሰሞኑን ያው የሆነ ቪዲዮ ወጥቶባታል መሰል፣ በዛ ቪዲዮ የተነሳ ነው። እንግዲህ ያኔ ሁላችንም የራሳችንን ጀርባ ብናየው ስህተት ይኖርብናል። ያኔ ሁላችንም የራሳችን የሆነ ችግር ይኖርብናል። ገባችሁ አይደለ? ግን ሁላችንም ስለሌላ ሰው ስናወራ ይሁን እኛ ስህተት እንደማንሰራ እኛና ራሳችን እንደ መላይካ አርገን ነው የምናየው ማለት ነው። እና ይ የወጣው ቪዲዮ አንቺ ሊያስተምርሽ ይገባል እንጂ ገና ሌላ ስህተት ያኔ ሰው ላይ ከመፍረድሽ በፊት የሆነ ትንሽ የስህተት ስታገኝ አንቺ ሩጠሽ ስለዛ ሰው መቦጨቅ ያኔ አንቺ ገንዘብ ማግኘትሽን እንጂ ያንን ሰው ምን ያህል እንደምትሰብሪው፣ የዛን የሰው ቤተሰብ ምን ያህል እንደምትሰብሪው አንቺ አታውቂም። በቃ ገንዘብ ማግኘት ሽን ብቻ ነው። ነገር ግን ይሄ ዋንችም ሀበሻ የሆነ ሰዓት ላይ የእናንተ ኖር እንትን ይልባችኋል ማለት ነው የሆነ ሰዓት ላይ ያኔ ምንም ነገርን ትንብሮ አይቀርም። ስለዚህ አሁን ይሄ ነገር አንቺም አለሽ ማለት ነው። ስለዚህ ሌላ ስህተት ከማጥፋት ኦኬ፣ አንቺ ልጅ ወልደሽ ልጅ ያለው ያኔ ነገጠዋት ይሄን ምንትል ቪዲዮሽ ቢታይ የሚደብር ነገር ነው። ስለዚህ ይሄ ምንም ያስኮራ ምናምን ነገር አይደለም። በሰዓቱ ተሳስተሻል ወጣት ነሽ። ኦኬ ማፊ ሙሽክላ ግን ሌላ ደግሞ ሌላ ስህተት ሌላ ሌላ ነውር ማውራት ምን ይሉታል ይሄ ከአንቺ አይጠበቅም የምር ምክንያቱም እኛ የሰው ልጆች ሁላችንም ተሰባሪዎች ነው ነገ ጠዋት ምን እንደሚያጋጥመን አናውቅም አሁን ቁመሽ መሄድሽን አሁን ቁጭ ብለሽ መብላትሽን ማውራትሽን አትይ ጣይ ወይ በልጅሽ ያሳይሻል ወይ በራስሽ ያሳይሻል የሆነ ሰአት ላይ አላህ የኔ መልስ ይሰጣል ወላሂ በተናገሩ በለፈለፉ ይጠፉ ነው እናቴ እና እንደዚህ ባታረጉ መልካም ነው። ላለ ይሄ ቪዲዮ ላይ ከሸራ አድርጋቸው አድርሱልኝ።